ዋና ዜና፣ ከደሴ እስከ ምዕራብ በሚገኙ 11 ወረዳዎች ውስጥ ለሚኖሩ ወጣቶች የኮማንዶና እግረኛም የፋነው የፋናው ስልጠና መውሰድ እንደሚችሉ ጥሪ ቀረበ። በዝርዝር እናስቃኛችኋለን። ተገኝተዋል የአፋ ብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ችጓሊ ግጥ ከተማን ተቆጣጥሯል። የቴዎድሮስ እስ ሶስተኛ ክፍለ ጦር ስር የሚገኘው የአስር አለቃ ኤፍሬም አጥናሱ ብርጄድ ችጓሊ ከተማን በመቆጣጠር ድል አስመዝግቧል። ሌላኛው መረጃችን ነው በደቡብ አማራ ቀጠና ያሳምነው ጸጌ ዘሬ አቆብ አንደኛ ከወር የብሩኬ ደምስ የክፍለ ጦር ለህዝብ አገልግሎት ሰጪ ተቋማት ሰራተኞችን ስልጠና ሰጥም። በተመሳሳይ በጎጃም ግንባር ህዝባዊ ውይይቶችና የንቅናቄ መርሃ ግብሮች ተጠናክረው እንደቀጠሉ ናቸው። እናስቃኛቸዋለን። የፋናዮቤ ክፍለ ጦር የጸጥታ ስራውን በመከወል ላይ ያለ ጥቃት ለመፈጸም የመጣውን የጠላት ኃይል አሳፍሮ መለሰም። በተመሳሳይ ቀጠና በዚሁ በጎንደር ቀጠና በርካታ ትንቅንቆች ተደርገው በድል ተቋጭቷል። የምዕራብ ጎንደር ከተማ መተማ ወረዳ ሽመለ ጋራ የመሸገ አገዛዙ ጥምር ኃይልም ክፉኛ ምት ደርሶበት ሞትና ቁስለኛ ሆኗል። እናስቃኛችኋለን። የስርዓቱን የሰብአዊ ድርጅትና የሕዝብን ጭፍጨፋ በውል የተረዶ የሰራዊት አባላት ከብልጽግና የጦር ካምፕ እየወጡ የፋኖ ኃይልን እየተቀላቀሉ ይገኛሉ። በዛሬው ሁለት ታዲያም ሶስት የኮማንዶ አባላት የአማራ ፋኖ ተቋምን በይፋ ተቀላቅለዋል። ከዚህ ባሻገር በደባዊ ጎንደር ቀጠና በአንደኛ ሜጀር ጀነራሉ ባንታባት ኮርስር የሚገኙ የጉና ክፍለ ጦርና የስቴደንሳ ብርጌድ አባላትን የተቀላቀሉ የሚልሻና አድማ ብተና ቁጥርም እየጨመረ መጥቷል። በስቴደንሳ ብርጌድ ብቻ ወደ 98 የሚደርሱ የሚልሻና የአድማ ብተና አባላት መቀላቀላቸው ተሰምቷል። አሁንም ጥሪ ቀርቦላቸዋል። በዝርዝር እናስቃኛቸዋለን። ጤና ይስጥልን። ይህ የፋኖ ድምፅ ነው ከአለም አቀፍ ፋኖ ሚዲያ። ቀደም ሲል የሰማችኋቸውን አበይት መረጃዎች ጨምሮ ሌሎችን ማካተን በዝርዝር እየነገርናቸው ቆይታ እናደርጋለን ነው እንዳለ ዊክስ ነኝ። እስከ ፍጻሜው ድረስ አብራችሁን ከቆያችሁ ዝርዝር መረጃዎቹን ትሰማላችሁ። መልካም ጊዜ እንዲሆንላችሁ ተመኘው። ወደ ቀዳሚው የፋኖ ኮማንዶ ስልጠና ጥሪ ነው የምናልፈውም በምዕራብ ወሎ ቀጠና ላሉ ወጣቶች የስልጠና ጥሪ ይቀርብላቸዋል። ከደሴ በስተ ምዕራብ በሚገኙ 11 ወረዳዎች ውስጥ የሚኖሩ ወጣቶችም የኮማንድና እግረኛ ስልጠና መውሰድ የሚፈልጉ ከሆነ ምዝገባው ስለተጀመረ ይህ እድል እንዳያልፋችሁ ተብሏል። የመቅደላ አማራ ሳይንት ተንታና መሀል ሳይንት ተወላጆች ለምዝገባ ወደ አማራ ሳይንት መቅደላ ክፍለ ጦር የጦር ሰፈር ማቅናት እንደሚችሉ ነው የተሰማ። በመካነ ሰላም በኩል የኢንጂነር ደሳለኛ ሰፋ ክፍለ ጦር፣ በወግዲ መብረቅ ክፍለ ጦር፣ በለጋምቦ የሳጅን አደማሊ ወይም አባናደው ክፍለ ጦር እንዲሁም በከላላ ቀጠና ሸዋንግዛው ካሳ ክፍለ ጦር እና በጃማ ደጎሎ ወረኢሉ በኩል ዋሲል ክፍለ ጦር አሉላችሁ ነው የተባለው። እነዚህ ሁሉም ክፍለ ጦሮች የንጉስ ሚካኤል አሊ ኮር ክንፎች ሲሆኑ ወደ እነዚህ ቀጠናዎቹ ወጣቶች በማምራት የኮማንዶና እግረኛ ፋኖ ስልጠናን እንደሚወስዱ ተሰምቷል። ይህ ታላቅ እድል እንዳያልፋቸው ወጣቶች ወደ ቀጠናው በማቅናትም መመዝገብ ትችላላችሁ ተብሏል። የስልጠና መስፈርቶቹ እንደተለመደውና እንደከዚህ ቀደሙ ሁሉ ተመሳሳይ በመሆናቸው ይህንን የሚያሟላ ሁሉ ስልጠናውን መቀላቀል ይችላል። ምልሶችንም እየተቀበሉ ነው ሲል መረጃውን ያጋራው የምኒልክ እዝ ወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማረ ነው። እኛም መረጃውን ወደ እናንተ አድርሰናል። ወደ አድማሽ ተመልካቾች ከዚሁ ጋር በተገናኝ አርበኛ ሲሳያየሉ ወይም ያጋራው መልእክት ወደ እናንተ ቢደርስ ይጠቅማል ብለን ወደ እናንተ ልማደስ ወደናል የደርግ ስርዓት መንግስት እግረኛውና ሜካናይዝዶ እየሸሸ እየከዳና እጅ እየሰጠ ሲያስቸግረው ልክ እንዳሁኑ የብልጽግና ሀይል ማለት ነው ወንበሩ በከፍተኛ ሁኔታ መናጋቱ ተሰማውና ያኔ ስልጣኑን ለማጽናት ይረዳው ዘንድ የመጨረሻ እድሉን በአየር ኃይሉ ሲሞክር ገበሬው በቀናይ ጀኔራሎቹን ምን አላቸው መሰላችሁ በግራሎን ሲለው መጣ በሰማይ መሬት ከለቀቀ መንግስት አለወይ ነበር ያሉት። የድሮንም የሚግም ጋጋታ ያለ እግረኛ ድጋፍ ከንቱ ድካምና አላስፈላጊ የገንዘብ ብክነት ነው ይላል። ቋሚ ምስሎቹን ጥቅምት 8 ቀን 2018 ዓ ም በወርጌሳ በነበረው ውጊያ በልጅያሱ ኮር የተማረኩ የደቡብ እዝ 35ኛ ክፍለ ጦር የምርኮኛ አባላትን በማጋራት አርበኛ ሲሳየለ በማህበራዊ ስር ገጿ አስፍሯል። እኛም ወደ እናንተ ጆሮ አጋርተነዋል። ሁንዳርማሽ ተመልካቾቹ ወደ መደበኛ የግንባር መረጃዎቻችን ተሸጋግረናል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ እስ ችኳሊ ከተማን ተቆጣጥሯል። የአፋ በአምራብ አማራ ቀጠና ቴዎድሮስ ሶስተኛ ክፍለ ጦር ስር የሚገኘው አስር አለቃ ኤፍሬም አጥናፉ ብርጌድ ነው ችጓሊ ከተማን መቆጣጠሩን በህዝብ ግንኙነት መምሪያ ኃላፊው ፋኖ ይበልጣል እውነቱ በኩል ያስታወቀው። የቴዎድሮስ አካል የሆነው የጎጃም አገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ታላቅ የጦር ሜዳ ጀብዶ በመፈጸም ከተማዋን ጭምር መቆጣጠራቸውን ነው የህዝብ ግንኙነት መምሪያ ኃላፊው የገለጸው። ችጓሌ ከተማ የሚገኘውን የአረመኔውን ጥጥ ቆራጭ ወታደራዊ ካምፕ ሙሉ በሙሉ የአስር አልቃ ፍሬ ማጥናፉ ብርጌድ የሰራዊት አባላት ተቆጣጥረውታል። በዚህም የጠላት ሎጂስቲክ ሙሉ በሙሉ ሲማረክ፣ ቀንደኛ የስርዓቱ የጭንገረድ ባንዳ በቁጥጥር ስር ውሏል። ብዛት ያለው ሚሊሻና አድማብተና ወዲያውኑ ሲደመሰስ ቀሪው ቁስለኛ ሆኗል ሲል የህዝብ ግንኙነት መምሪያ ኃላፊው ፋኖ ይበልጣል የእውነቱ መረጃውን አጋርቷል። ውድ አድማጭ ተመልካቾች አሁንም በዚሁ ግንባር መረጃዎቻችን ነው የምንቆየው። በጎጃም ግንባር የተለያዩ ድሎች እየተመዘገቡ አሁንም ግስጋሴውን ቀጥሏል። የፋኖ አባላቱ በርካታ ድሎችን እያስመዘገቡ ነው የሚገኘው። በርካታ የአገዛዙ ኃይል እየከዳን የፋኖ መዋቅርን እየተቀላቀለም ይገኛል። በዛሬ ሁለት ብቻ ሶስት የኮማንዶ አመራሮች ፋኖን ተቀላቅለዋል። የስርዓቱ የሰብዊ ድርጊትና የህዝብ ጭፍጨፋ በውል የተረዱ የሰራዊት አባላት የብልጽግናን የጦር ካምፕ ተበትተው ወደ አማራ ፋኖ ተቋም በይፋ ተቀላቅሏል። ኮማንዶ 50 አለቃ ግርማ ማንደፍሮ፣ ኮማንዶ አስር አለቃ ንብረቱ እና ኮማንዶ ታደሰ ደምሴ ከነ ሙሉ ትጥቃቸው የአፋ ባ ቴዎድሮስዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ፣ ብርጅድ አለማየሁ ከቤሽ አለቀም ተቀላቅለዋል። ዓለም ላይ ያልተደረገ ጭካኔ በአይናችን ከማየታችን በላይ ምን ልንጠብቅ ነው? የማንም ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናኝ በማለት ከዛሬ ጀምሮ የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል በማለት የጓደኞቻችን አጥንታችን የምንከሰክስለት፣ ደማችን የምናፈስለት ግልጽ አላማ በሌለበት በየቦታው ከምንሞት እኑና ከህዝባችን ጎን ቆመን አብረን ሰው በላውን ስርዓት እንታገል ሲሉም መልእክታቸውን አስተላልፏል ብሏል። ፋኖ ሀብታሙ ዩሱፍ ነው የአፋ ባሀ ቴዎድሮስ አንደኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ። መረጃውን እያጋራን እኛም ወደ እናንተ ጆሮ አድርሰናል። ወደ አድማጭ ተመልካቾች ከዚሁ ጋር ወደ ተገናኘው ሌላኛው መረጃችን ነው በቀጥታ የምንሸጋገረው ከዚያ በፊት ግን የጣና መብረቁ ብርጌድ ዘጌ አራ አራት ሻለቃ በትላንትናው ዕለት ከጠዋቱ እንደዚሁ ሶስት ሰዓት ላይ ሰርገው በመግባት ኤርፖርት ዙሪያ ጥበቃ ላይ በነበሩት የፌዴራልና መከላከያ አባላት ላይ እርምጃ በመውሰድ ሁለት ቁስለኛ ማድረግ አንድ የራዲዮ መገናኛ ይዘው መውጣት የቻሉት የአስር አለቃ ሸቱ አማረ የተባለ አየር ኃይል ኮማንዶን በአማራ ላይ የተሰራ ያለውን ግፍ እያየው መቋቋም ስላልቻል ከአማራ የግዴታይም መወጣት አለብኝ በማለት በትላንትና ሁለት ከደብረ ዘይት ካምፕ በመውጣት ፋኖን ተቀላቅሏል። ይህም መረጃ የፋኖ ሀብታሙ የሱፍ ነው። መረጃውን በዝርዝር እያደረሰን እጅግ አድርገን እናመሰግናለን። ወደ ጎንደር ግንባር እንሸጋገርና በዚሁ በ ሰሞኑም ከትላንት በስቲያ ጀምሮ የአንደኛ አንደኛ ሜጀር ጀነራል ባንታ ባተ ኮር ያደረገውን ትንቅንቅ ተከትሎ በስቴ መካነ ኢየሱስ በደንገሉትና በአካባቢው እጅግ አስደማሚ ጅን በአፍ የሚያስጭልል ማስመዝገባቸው ይታወሳል። ይህንን ተከትሎ ዓለም አቀፍ ፋኖ ሚዲያ ከጉና ክፍለ ጦር ዋና አዛዥ እንደዚሁም ደግሞ ዋና ወታደራዊ አዛዥ እንዲሁም ከእስቴ ደንሳ ብርጌድ ዋና አዛዦች ጋር ቆይታ አድርጓል። በቆይታቸውም የስቴ ደንሳ ብርጌድን ብቻ በሰሞኑ ትንቅንቅ ሰማንያ አምስት የሚኒሻ አባላትና አስራ ሶስት የአድማ ብተና አባላት በፈቃዳቸው የፋኖን ትግል ስለመቀላቀላቸው ተሰምቷል። አገዛዙ እየፈጸመ የሚገኘው ነውረኛ ድርጊትና ዓላማ የሌለው ወንድሞችን የሚጨርስ ትግል በማወቅና በመረዳት ይህንን ችላ በማለት ከአህዳቸው ወጥተው የስሄደንሳ ብርጌድን ስለመቀላቀላቸው ነው የደረሰን መረጃ የሚያሳየው። በዚህም ደስተኞች መሆናቸውንና ከፋኖ ጋር ሆኖ ትግላቸውን መቀላቀል እንደሚፈልጉ ነው የገለጹት። አስራ ሦስት የርማ ብተና አባላትን በተመሳሳይ ከየአህዳቸው መውጣት የስቴደንሳ ብሪጌድን ተቀላቅለዋል። ከዚህ ባሻገርም የጉና ክፍለ ጦርን እንደዚሁ የተለያዩ ብርጌድ አባላት እየተቀላቀሉ ሌሎች የሚልሻና የርማ ብተና አባላት ስለመኖራቸው ነው የተገለጸው። የአገዛዙ ኃይል እየከዳው መጥቷል። የፋኑ ኃይል በአንጻሩ እየተጠናከረ ነው የሚገኘው። በስቴ ደንሳን፣ በደንጎልትና በመካነ ኢየሱስ ብሎም በቀጠናው በተደረገው ልሃዝ ጨራሽ ትንቅንቅ ከ100 በላይ የአገዛዙ ኃይል ስለመደምሰሱ ከዚህ የሚልቁት ደግሞ ቁስለኛ ስለመሆናቸው ለማወቅ ተችሏል። እድል የቀናቸው ብቻ ከተማውን ጥለው በመፈርጠጥ በርቀት በሚገኝ ተራራማ ስፍራ ላይ እንደ ተከማቹ ለማወቅ ተችሏል። ከተለያዩ አቅጣጫዎች ከደብረ ታቦር ከባህር ዳር ና ከጎንደር የተለያዩ ቀጠናዎች እገዛ ለማድረግ የሚመጣውን የአገዛዙ ኃይል ደግሞ ሌሎች በአንደኛ ኮርስር የሚገኙ የተለያዩ ክፍለ ጦሮች መንገድ በመዝጋት የደፈጣ ጥቃትን በመፈጸም በርካታ ጀብዶች ማስመዝገባቸው መዘገባችን ይታወሳል ጉዳርማሽ ተመልካቾች በቀጣይ ስልክ መስመራችን ላይ በመግባት የጉና ክፍለ ጦሮ ዋና አዛዥ አርበኛ አዛዥ ደሳለኝ ና የስቴደንሳ ብርጌድ አዛዥ አርበኛ ብርቃየው ደምሴ በቀጠናው በተደረገው ትንቅንቅ የፋኖ አባላትን የተቀላቀሉ የሚንሻና የአድማብተና አባላት ቁጥር በተመለከተም መረጃዎች አካፍለውናል። ከዚህ ባሻገርም የፋኖን የተቀደሰ ትግል መቀላቀል የሚፈልጉ የአገዛዙ ኃይላትም ካሉ ጥሪ አቅርበዋል። እንድትከታተሉን ጋበዝ ናቸው። አርበኛ ብርቃየ ወደ ምስ ይባላለው። የአማራ ፋኖ ቢሮ ኃይል ሜጀር ጀነራል ባናባት አንደኛ ኮር ጉና ክፍለ ጦር ሴደንሳ ብሪጌድ ዋና አዛዥ ነኝ። ያው ዞሮ ዞሮ እንግዲህ ሰሞኑን በነበረው ቆይታችንና በነበራችን ኦፕሬሽን ያው እንደሚታወቀው አሁን ቀደም ተገናኝተናል፣ ተነጋግረናል። በጣም ለህዝባችንም ሆነ ለሰራዊታችን ትልቅ አስፈላጊ የሆነ ድሎችን ተጎናጥሰን እንገኛለን። አሁንም ባለን እንቅስቃሴ ልክ የአገዛዙን ወንበር አስጠባቂ ከአድማ ብተናና ከሚኒሻ ያለውን ነታችን እኛ የአማራ ፋኖ ቢሮ የሜጀር ጀነራል ቫንታ አባት አንደኛ ኮር ጉና ክፍለ ጦር በወጣው አዋጅ ልክ ምንሻ ጥሪያችን በማስተላለፍ ጥሪያችን ተቀብሎ ምንሻ ሙሉ በሙሉ ስቴደንሳ ብርጌድን እየተቀላቀለ ይገኛል። ምንሻ ሙሉ ለሙሉ አሁን ወጥቷል ማለት በቃ በእርግጠኝነት ምንሻ ሙሉ በሙሉ ወጥቶ ስቴደንሳን ብርጌድ ተቀላቅሎ ይገኛል። ሰማንያ አምስት ምንሻ ስቴደንሳን ብርጌድ ተቀላቅሏል። አስራ ሶስት አድማ ብተና እንደ ስቴደንስ ብርጌድ ብቻ እንኳን አስራ ሦስት አድማ ብተና ወጥቷል። አሁንም ለመውጣት ሙሉ ዝግጁ ሆኖ ነው ያለ። ያው እንግዲህ በአሰላለፍ ልዩነት፣ ያው እንግዲህ በገባንም ባልገባንም ልክ የሚሉ ምንሻና አድማ ብተና ፖሊሶች ሰሞን በተሰጣቸው ጥሪ አማካኝነት ሙሉ በሙሉ እየወጡ ፋኖን እየተቀላቀሉ ይገኛሉ። አሁን ቢሆን ውስጥ አሁን ድረስ ባለንበት ታይም ድረሳ ሚኒሻ እየወጣ ነው የሚገኘው። የሴደንሳ ብሪጌድን እየተቀላቀለ ነው የሚገኘው። እንዲሁም የጉና ክፍለ ጦርን ብርጌዶችን በሙሉ እየተቀላቀለ ነው የሚገኘው። አድማ ብተና እንዲሆን እንደ ሴደንሳ ብርጌድ አስራ ሶስት አድማ ብተና መውጣታል። እንዲሁም እንደ ሴደንሳ ብሪጌድ አምስት የጉና ክፍለ ጦሮች፣ አምስት ብርጌዶች አሉት። አምስቱን ብርጌዶች ከሀያ ላነሱ እያንዳንዱ ብርጌዶች ላይ እየተቀላቀለ ይገኛል። አድማ ብተና አሁንም ለመውጣት ዝግጁ ነው። ትናንትና እንዲሁም ደግሞ አሁንም ሁለተኛ ኦፕሬሽን ለመስራት ወደ ከተማ ገብተን ነበረ። ትናንትን በገባንበት ጥሩ ድሎችን ተጎናጥፍን ነው የመጣን አስፈላጊ የሆነችን ሰዎች መምታት ያለብን ሰዎች መጠን ማውጣት ያለብን ሰዎችን አወተን እንገናኛለን። እስካሁን ድረስ ባለው ሚኒሻና አድማብተና ፖሊስ፣ አሁን የአማራ ፋኖ ብሔራዊ ኃይሉን ጉና ክፍለ ጦርን እየተቀላቀለ ይገኛል። አሁንም ቢሆን ግልጽ ማወቅ ያለበት ለአማራ ሕዝብ ማስተላለፊ የምፈልገው መልእክት ሚኒሻ ፖሊስ አድማ ብተና አሁንም ቢሆን የአማራ ፋኖን መቀላቀል እንዳለበት በየመድረኩ በምናገኘው አጋጣሚ በሚዲያዎችንም የመልእክት እያስተላለፍን ነው። ያለ የአማራ ፋኖን ቢራ ሀይሉን እንዲቀላቀል የሚል አይነት መልእክት እያስተላለፍን ነው። አሁንም ቢሆን በድጋሚ ሚኒሻና ፖሊስ አድማ ብተና የአማራ ፋኖን እንዲቀላቀል እያልን መልዕክታችን እናስተላልፋለን። አሁንም ድረስ ከተማውን በእኛ በእጃቸውን ቁጥጥር አድርገናል። የብልጽግናውን የብርሃኑ ጁላ ወንበር አስጠባቂ የሆነውን መከላከያ ሰራዊትንም በመምታት ባለብን ልክ አይቀጡ ቅጣት ተመትቶ በአደርገ አካባቢ ተደብቆ ነው የሚገኘው። መንቀሳቀሳቶ ወደፊትም ወደኋላም የማይንቀሳቀስበት አጋጣሚ ነው ያዳለ። ወደ አዛዥ ደሳለኝ በዚሁ እሸጋገራለሁ። አርበኛ አዛዥ እንደ ክፍለ ጦር ከሰሞኑ የተገኘውን ድል ተከትሎ የሚኒሻና የአርማ ብተና ወየተናደ ወደ ፋኖ መግባት እንደተመለከትከው ምናልባት እንደ እስቴ ደንሳ ብርጌድ ብቻ ስለሆነ የነገረን ብርቃየው፣ እንደ ክፍለ ጦር ደግሞ ምናልባት በሌሎች ብርጌዶችም የተቀላቀሉ ሊኖሩ ስለሚችሉ ጠቅለል አድርገህ መረጃውን ለማስተመርካቶቻችን አድርስልን። እሺ፣ አመሰግናለሁ። ስም አዛዥ ደሳለኝ ይባላለሁ። የአማራ ብሔራዊ ኃይል ሚጌል ጀኔራል ውብአንታ ባተ አንደኛ ኮር የጉና ክፍለ ጦር ዋና ወታደራዊ አዛዥ ነኝ። እንግዲህ ሻለቃ ብርቃየው ደምስቴ እንደተናገረው በብርጌዷ ብቻ ያለውን የተናገረ ጭማሪ መናገር የምችለው ግብረ መስቀል ብርጌድ ላይ ስድስት አድማ በተን ወጥቷል፣ አገረቢ ዘንድ አምስት ወጥቷል፣ መቅደላ አራት ወጥቷል። ተጨማሪው ይሄ ነው። ሚንሻ በተናገረው ልክ ነው። ይሄንን እሱ የተናገረው ምንድን ነው? አሁን በትናንት ነው አላቶች ያወጣ ነው እንዲሁም ወንድም ብለን ያስጠጋ ነውና እና ትግል ያስተማር ነው ታማኝ መስሎ ትግላችን ለመጎተት እኛን ክድወን የሄደው ወንድማችን ብለን ያስጠጋ ነው ክድወን የሄደው ቆራጡ አንዳርጌ ወደ ስቴደንሳ መጥቶ ጸጥታ ዘርፍ የገጠር ሚንሻ ጠርናፊ የነበረው አለበል ጀንበሬ የሚባል እሱ ጥቅም ውጭ ሆኖ ጉዳት ደርሶበት ነበር። አዚህ ቀደም ስቴደን ሳሌ ባደረግነው ውጊያ፣ አሁን እሱም ሕክምና ላይ ያለ ሪፈር ተጽፎለት በሱ ምትክ ምንሻ እንዲጠረንፍ ትናንትና ስብሰባ ተደርጎ ምንሾኑ ትመራለህ ሲባል ጭራሽ በአንተ አንመራም የእኛ ንበር የተተበላቆ ይተ ከአንተ ነስታጠፋ ነበር ከፋኖ እንዲሁም እንዳንተ ህገወጥ የለም አንተ አትመራንም። በቃ ትክክለኛ መስመር ዘው የሚታገሉት ወንድሞቻችን እውነት ትግሉ ብለው ቀጥ ብለው በአንድ አለማቸው እየታገሉ ያሉት ገብቶናል። አሁን ወደ ወንድሞቻችን ነው የምንሄድ። እስካሁን የሚያደረግነው ተሳስተናል፣ እኳንኛ ተረፍን እንጂ አሁን እውነተኛ መስመሩን የሚዘንመድ አለብን። ትክክለኛ ሽመልስ አብዲሳ እንዳለው አማራ ነው አባላለው እንዳለው እርስ በርስ ለመበላላት ነው እንጂ የምንታግረው ለአማራ ህዝብ ሳይሆን ለተረኛ ነው በማለት ሲገባቸው ወንድሞቻችን እየተደበቀ አይደለም። በባጃጅ የታወሙ ትናንትና እንደገባኛ ገባኛ ኮንትራት እዞ ቀንም ሙሉ ሲጓዝ ነው ያለ። ይሄ ምንሻ የታው ነው የሚከለክለውም የለም። የታዝም ብሎ በፈለገው ነው ሲጓዝ የዋለ። ዛሬም ትናንትናም በዛ ልክ ነው የዋለው። ቀንም ሙሉ ሲጓዝ ውሎ የማታ ማታ ደግሞ የሚጠበቁ ነበሩ። እኛ ከምሽቱ ማነው አስራ ሁለት ሰዓት ገባን እስከ ምሽቱ ስድስት ሰዓት አዛ ነበርን። ውጊያ አድርገናል። የፈለግነውን መተናል። በዚህ አድርገን እንውጣ አስለቀቁንና እንዲያደርገን ብሎ ሲል እነዚህ አድማብተኞች እንትና የጠየቀው አሁን በውጊያ ማታ ባደረግነው ነው፣ አውደ ውጊያ ነው። አድማብተኞች ወጡ። እነዚህ አስር አድማብታኝ አስራ አምስት ምንሻም በአውደ ውጊያ ነው የወጡ። ስለዚህ ምን መተው መተናል። ትራሹን ደግሞ በጨለማ ነው እንደዚህ አድርገን ትናንትና ድጋሚ የሚያምር ኦፕሬሽን አድርገን ዘን የወጣን። አሁንም ማለት የምፈልገው ህዝቡ የሚገባው ይሄ የሰው ልጅ የሰው ፍጡር ያልሆነ መንግስት ነኝ ባዩ እንግዲህ ሴት ልጅ ጡት መቁረጥ ማለት ምን ማለት ነው? ይሄ እነሽ መልሳ አብደሳ በገንዘብ ተመድቦ አማራን ሆኖ ለማጥፋት እስከሆነ ድረስ እኛ ደግሞ ለአማራ ብለን አይደለም የምንታገለው። ተጋለው ኢትዮጵያን የሚያስተዳድራትና ኢትዮጵያን መራለው የሚለው በአንድ ነው ትክክለኛ አይደለም። ኢትዮጵያን የአማራን ህዝብ ሳይሆን ብሄር ብሄረሰቦችን ጭምር ነገ በተራ የሚያጠፋ እስከሆነ ድረስ ማንኛውም ብሄር ብሄረሰብ አንድ ሆነን መታገልና ይሄንን ስርዓት መገርሰስ አለብን ነው ብለን ነው ጥሪያችን። እናስተላልፍ ማንኛውም ብሄር ብሄረሰቦች ትክክል እንዳልሆነ ይሄ መንግስት ጨካኝ፣ አረመኔ የእህቶቻችንና የእናቶቻችን ጡት ቆራጭ በመሆኑ በአካል ይኸው በሚዲያ ላይ ውሎ እየታየ ነው። ስለዚህ ማንኛውም ብሄር ብሄረሰብ ኢትዮጵያ ነኝ የሚለው ይህን መልካም ትግል ወደ አማራ ፋኖ እንዲቀላቀል እንፈልጋለን። ጉዳማሽ ተመልካቾቻችን፣ የዕለቱ ማለፋን ነው ዜና ጥንቅራችን አሁንም እንደቀጠለ ነው። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። በዚሁ የሌላኛው የሰሜን አማራ ቀጠና ድሎች ነው የምንሸጋገረው። የአማራ ፋኖ ብሔራዊ ኃይል የተለያዩ ቀጥናዎች እየተደረጉ የሚገኙ ጥንቅንቆች አሁንም ተጠናክረው እንደቀጠሉ ናቸው። የአምስተኛ ኮር አካል የሆነው የፋና ውቤ ክፍለ ጦር የጸጥታ ስራን በመከወን ላይ ያለ ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱ ተገልጿል። ዛሬ ጥቅምት 12 ቀን 2018 ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋናዮቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅመው የመጣን የጠላት ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ ማድረጋቸውን የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ አምስተኛ ኮር ህዝብ ግንኙነት መምሪያ ኃላፊ ፋኖ አብነት ሞላ ገልጿል። የአገዛዙ ጡት ቆራጭ ሰራዊት እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃ የደረሳቸው ፋኖች በጨበጣ ውጊያ ከአራት

ከሮችን እስከ ወዲያኛው መሸኝታቸው ተረጋግጧል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራዝ ማግሰኘት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህንን ቴክኒክ ተጠቅመው ፋኖን ለማረክና ለመደምሰስ የነደፈው እቅድ በኪስ አራት አጅቦ ተጠናቋል ሲል የአፋ ባ ሰሜን አማራ ቀጠና በላይ ዘለቀዝ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ ገልጿል። በሌላኛው የዚሁ ቀጠና ትንቅንቅ የበላይ ዘለቀ ዝሜሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ ሽመለ ጋራ የመሸገው የአገዛዙ ጥምር ኃይልን ክፉኛ ሙትና ቁስለኛ አድርጎታል። በትላንትናው ለጥቅምት 11 2018 ሽመለ ጋራ የመሸገው ጥምሩ የአገዛዝ አሸርጋጅ ጸረ አማራ ቡድን በሀገር መከላከያ ስም በዘር ፖለቲካ የሰከረ በንብልባሎቹ ደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ ከመይሳው ከ 12 ተኛ ቆር አጣና ዋሴ ክፍለ ጦር በአባይ ብርጌድ ጋር በመጣመር ከንጋቱ 11 ሰዓት ተኩል ጀምሮ ወደ ሽመለ ጋራ ከተማ ዘልቆ በመግባት ሙሉ ቀኑን ሲያብራዩ ትሏል። አንድ ምሽግ በማስለቀቅ ከከተማ በማስወጣት ኮንክ ኮንክሪት ምሽግ ውስጥም ተቀብሮ ውሏል። ሌሎች አጠናዋሴ ሁለት ብርጌዶች የጠላት ኃይል ጭማሪ እንዳይኖር በር በመዝጋት ከፍተኛ ርብርብ አድርገዋል። ሙሉ ቀኑም በመፋለም ከተማ ሙሉ ቀን መቆጣጠር ተችሏል። የአጠናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳስረዳን በዚያው ደውጃ የምርኮኛው ብርሃኑ ጁላ ጥምር ኃይል በጊዜው በውል ያልታወቀ ነገር ግን ከፍተኛ ቁጥር ያለው ሞትና ቁስለኛን አስተናግዷል ብሏል። እንደተለመደው ክፉኛ ሲቀጠቀጥ የአጸፋ የከባድ መሳሪያ ተኩስ በየአቅጣጫው መተኮስ በንጹሐን ላይ የሽብር ስራም ሰርቷል። የአርሶ አደሩን ሰብል ጎድቷል። አንድ የጭነታች ሲዞን እስከ ጭነቱ በሞርተር አገኝቷል። መረጃውን እያደረሰን የአጠናዋሴ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ ግዛት አልበል በስልክ መስመራችን ተገኝቶ ተጨማሪ መረጃ አጋርቶናል። ተከታትለን መለስ። እሺ አመሰግናለሁ። ያው ከአማራ ፋኖ ብሔራዊ ኃይል ከመይሰው ካሳ ሁለተኛ ኮር ከአጣነ ዋሴ ክፍለ ጦር የሕዝብ ግንኙነት ኃላፊ ግዛት አለበል ይባላለሁ። መቀመጫው ባደረገው በሽመል ጋራ ቀበሌ ያለውን ውጊያ ይሄን የጠላት ኃይል እያሽመደመደውና መደመደው ይሄን የጠላት ኃይልም እየተፋለመው ይገኛል። የመይሰው ካሳ ሁለተኛ ኮር ያጣነዋሴ ክፍለ ጦር በአባዬ ብርጌድ እና በደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ በመሆን ስምሪት በአንድ ላይ ስምሪት በመስራትም ሽመለጋራ መሽጎ መሽጎ በሁለት ቦታ በተቀመጠበት የነበረውን ለቆ በምሽጉ ገብቶ ሙትና ቁስለኛ አድርጎታል። አይደል ያው ከሽመለ ከሽመለጋራ ከከተማውም ገብተው ከተማውን እንደዋሉበትና ማታ ከከተማው ጎራ ብለው ሲሆንም በየግለሰቡን ሲሆንበትም የግለሰቡን መኪናዎችንና በሞርተር እያቃጠለ ይገኛ። ምቹ አልሆንለት ሲልም ንጽዋኖችን እየጨፈጨፈ ይገኛ። ሀብትና ንብረቶችንም እያወደመ ይገኛ። በከባድ መሳሪያ ከፍተኛ የንብረት ኪሳራ እየደረሰበት ይገኛል። ከፋኖ አካላትም ምንም አይነት አንድም አይነት ጉዳት እንዳልደረሰበት እና አሳዝና ከንጹሀን ላይ ያለውን ግፍና በደሎችን በከባድ መሳሪያ እየደረሰ ያለ ንብረቶችንም እየወደሙ ከመጠን በላይ የጠላት ኃይልም ደፍጦ በሚመጣበት ቦታ ላይ ዲቢኮ በሚባል ደፍጦ በመቀመጥና በአምስት ቁጥር ቦታ ላይ ወደ ቦታ ቦታ ከቦታ እንዳይንቀሳቀስ በማድረግ የአጣ ነዋሴ ክፍለ ጦርና የደጃስማች አራተኛ ኮር በመሆን በጥምርት ይሄን የጥምርት ስራ ሽመል ጋራ ቀጠና ላይ ከፍተኛ አውደ ውጊያ አድርጓን አመሰግናለሁ። መልካም። አሁን ያለበት ሁኔታስ ምን ይመስላል? የዛሬ ማለድ አካባቢ ነው የመረጃውን ያጋራኸኝና ምን ይመስላል አሁን ላይ ያው አሁን ጠላት ከአንደኛው ምሽግ ወደ ሁለተኛው ምሽግ ሄዶ በኮንክሬት የተሰራ ቦታ ነው ተቀምጦ አለ። ጠላት ከዛ ሆኖ ያው እስከ ማታ አስራ ሁለት ሰዓት ነው በከባድ መሳሪያ ሲጨፈጭፍ የነበረ። የንብረት ኪሳራ በደንብ ደርሶበታል። አሁንም ጠላት ከዛው ከጉድጓዱ እንዳለ ነው ያለ። እስካሁን ምንም አይነት እንቅስቃሴ እንደሌለ፣ ከተማው ላይ ባዶ ነው፣ የጠላት ኃይል የለበትም። የእኛውም ከጎራ ላይ ነው ያለ፣ እዛው ሶስት ኪሎ ሜትር ሁለት ኪሎ ሜትር የሚሆን ወደ ቦታው ላይ ነው ያለ። ጠላትም ከዛው እንደተፋጠጠ ነው ያለ። ወደ ደቡብ አማራ ቀጠና እንሸጋግራለን። የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና ሳምነ ዑዝ አጼ ዘርዓ ያዕቆብ አንደኛ ኮር ብሩክ ደመሴ ክፍለ ጦር ለሕዝብ አገልግሎት ሰጪ ተቋማት ሰራተኞችን ስልጠና ሰጥቷል። እንደሚታወቀው የአብይ አህመድ ስርዓት ከቀን ወደ ቀን እየፈራረሰ መምጣቱ የሚታወቅ ሐቅ ነው ያለው ክፍለ ጦሩ። የአማራ ብሔራዊ ኃይል ደው አማራ ቀጠና ሳምነው እዛ አጼ ዘርዓ ያዕቆብ አንደኛ ኮር የብሩኬ ደምሴ ክፍለ ጦር የአገዛዙ መከላከያ ታሪካዊ ቦታ የሆነችውን የግሸራቤል ወረዳ ይዞ በህዝባችን ላይ ያለ የሌለ በትሩን በአሰቃቂ ሁኔታ ግፍ ሲፈጽም የቆየ መሆኑ የሚታወቅ ነበር ብሏል። ሆኖም ከሳምንት በፊት በህዝባችን ላይ የሚያደርሰውን እንግልትና ስቃይ የሰሙ ያሳምነው አናብስቶች በአስደናቂ ውጊያ ስልት ተጠቅመው ከተማዋን መቆጣጠራቸው ለማህበራዊ ሚዲያ መጋራቱ የሚታወስ ነው። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ የፋኖ በትርም መቋቋም ሲያቅተው የመንዝና ግሽ አውራጃ የሆነችውን ግሸራቤል ወረዳ የህዝብ የህዝብ ንብረት የተለያዩ የህዝብ መገልጋ ተቋማትን ባንክን ጨምሮ ዘርፉ ሄደ ቢሆንም የእዙና የክፍለ ጦሩ አመራሮች በተገኙበት የወረዳዋን የሰላምና ጸጥታ ሂደት ጎን ለጎን ከመጠበቅም አልፎ ምሁርነትና አማራነት፣ የፋኖ የትግል መስመር ፋኖነት፣ የቀጣይ ስራ አቅጣጫም በተለያዩ ፖለቲካ ዘርፎች ስልጠና ሰጥቷል። በስልጠናውም በጦር ጠበብቶች በሚመራው ያሳምነው ዝ ልጆች ሰፋ ያለ ግንዛቤ መሰጠት ተችሏል። በመሆኑም ስልጠናውን የሰጡት አርበኛ አሸናፊ ምንዳ የአፋ ባህደብ አማራ ቀጠና ያሳምነው ዝ ድርጅታዊ ጉዳዮች ኛ እያሱ ሙልጌታ የአፋ ደቡብ አማራ ቀጠና ሳምን ዑዝ የድርጅት ጉዳዮች ምክትል ኃላፊ ሲሆኑ ሰልጣኞች ከፋኖች ጋር ስለ ቀጣይ የስራ አቅጣጫ ለእዙ አመራሮች በማቅረብ ከተወያዩ በኋላ ስልጠናው ተጠናቋል ብሏል። መረጃውን ያጋራው የደቡብ አማራ ቀጠና ሳምን ዑዝ የዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ክፍል ነው። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች፣ አድማጭ ተመልካቾቻችን ዛሬ ኩለቀን ማለፍ ፋኖ ዜና ጥንቅራችን በዚሁ ተጠናቋል። አብሬያችሁ ቆይታ ያደረኩት ወንዳለ ቤክስናይ ግሎባል ፋኖ ሚዲያ በሚል በዩቲዩብ ገጻችን መረጃዎችን በቀጥታ መከታተል ትችላላችሁ የዩቲዩብ ገጻችንንም ላይክ ሸርና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው ጉዳማች ተመልካቾች በሌላ የመረጃ ሰዓት ዳግም እስከምንገናኝ ድረስ በያላችሁበት በቸር